እናትና አባት ደግሞ ማታ ወደ አገር ቤት ሸኝተናቸዋል። ናቸዋል ቀብር ስነስርዓቱም ተፈጽሟል። የኤምባሲ ዋልድርቦች ነበሩ እና እነሱ ወደ ቦታው ሄደው ለማረጋገጥ ሙከራ አድርገው ነበር። የነበረው ነገር መርዝ እንደተሰጣቸው ነው። ዘ ዴድሊ ፖይዝን የተባለው በምግብ እንዳልሆነን የተነገረን። በኮልድሪንክ ይሁን ወይ በውሃ አልታወቀም ያው መርዙ በውስጣቸው ተገኝተዋል። አስክሬን ፍሪጅ ውስጥ ሲገባ ፍሪጁ አልወሰደው። ካሜራዎችም አሉ፣ ስልኮቻቸውም አሉ፣ ስልኮቻቸውም እንዳሉ ነው። ማንም የነካ የለም። እንትን ላፕቶፖቻቸው አሉ። እንግዲህ ኢንቨስቲጌሽኑ ይቀጥላል ብዬ አምናለው። አባት በአስቸኳይ እንዲመለስ ነግረነዋል። ልጆቹም ደብቆ ነው ያሳድገው ልጆቹን በጣም ክሎዝ የሆነ ቦንዴዥ ነው ያላቸው። ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላ። በጣም ይነጋገራሉ። በጣም ሚስጥር ያወራሉ። በጣም የመሳሳላቸው ሙሽራዮቼ ናቸው። ሙሽራ ግን ያው የሞታቸው ሚስጥር ደግሞ ሌላ ሚስጥር ነው የሆነብን እኛም ራሳችን እኔን ጥለው ሄደዋል እኔን ጥለው ሄደዋል። ቦንዴጃቸው ከባድ ነበር ማለት አባትና ልጅ እንደሚያወራው ነው የሚያወሩት፣ እናትና ልጅ እንደሚያወራው ነው የሚያወሩት። ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አለው ለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። አፍሪካ የተሰማው ዜና እጅግ ልብ አስደንጋጭ ነበር። ሁላችሁ እንደሰማችሁት፣ እንደተመለከታችሁት ሊያጠኑ ክፍላቸው ውስጥ ገብተው ደርቀው የተገኙት የህትማማቾቹ ነገር የብዙዎቻችንን ልብ የሰበረና ያስደነገጠ ጉዳይ ነበር። ከዛ አለፍ ሲል ደግሞ ከቀናት በፊት አስክሬናቸው ወደ አዲስ አበባ እንዲመጣ እዛ ደቡብ አፍሪካ በተደረገ የሽኝት መርሃ ግብር ላይ አባታቸው ንግግር እንዲያደርግ ተጋብዞ መድረክ ላይ ወጥቶ የተናገረው ነገር ብዙዎቻችንን ያስለቀሰ ደግሞ የእኛና የልጆቻችን እጣፈንታ ምንድን ነው የሚል ትልቅ መጠይቅ ልቦናችን ውስጥ የከተተ ነገር ነበር። ልጆቹ አገር ሰላም ብለው ምግባቸውን አበሳስለው እንደተለመደው ወደ ክፍላቸው የገቡት ለጥናት ነበር። ትልቋ በህግ ተመርቃ አንድ የአሜሪካ ድርጅት ውስጥ ስራ ወደ መጀመሩ ነበረች። ታናሽየዋ ደግሞ ከመሞቷ አንድ ቀን በፊት ሚኒስትሪ የተፈታኝ ነበረች። በዚህ መካከል ነው ወላጅ ሲደውል ያጣቸው። መጨረሻ ላይ ክፍላቸው ውስጥ ሲገቡ ሞተው ደርቀው ነበር የተገኙት። ታዲያ ይህ ከተሰማ በኋላ የብዙዎቻችን ጥያቄ የነበረው ጉዳይ ልጆቹ ምን ገጥሟቸው ነው ምን ተፈጥሮ ነው የሚል ነገር ነበር። እኛ ከቤተሰብ አካል በቀጥታ የስልክ መስመር አግኝተን በጠየቀን ጊዜ ምንም አይነት አካላዊ ጥቃት እንዳልደረሰባቸው አካላቸው ምንም ነገር የተጫረም የተመታም የተደበደበም ብልዝም ሌላም ነገር እንደሌለበት ሰምተን ነበር። ታዲያ ምንድን ነው የተፈጠረው ነገር ብለን፣ የፖሊስ የምርመራ ውጤት ምንድን ነው የሚያሳየው፣ ልጆቹ ምን ሆነው ነው የሚል ጥያቄ ልባችን ውስጥ እየተመላለሰ ስለነበረ ይህንን ጉዳይ ተከታትለን አሁንም ደግመን ጠየቀን የሰማነው ነገር እጅግ በጣም ልብ የሚያስደነግጥ ነገር ነው። እነዚህ ልጆች ምን አጥፍተው ምን በድለው ነው ይሄ ግፍ የተፈጸመባቸው? የተሰማው ነገር ያሳዝናል። ልጆቹ በመርዝ መገደላቸውን ሰምተናል። ይህንን በተመለከተ የቤተሰብ አካል አግኝተን ጉዳዩን በዝርዝር ሰምተናል። ይህንን ጉዳይ እንድትሰሙልን ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። መሰናዷችን ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ኮዲ በትት እና ጠየቅን ታዲያ ጊዜ ሚዲያን ሰብስክራይብ ማድረግ አይርሱ። ሄሎ ጤና ይስጥልኝ፣ እንዴት አላችሁ? ብሬ ደህና ነን፣ እግዚአብሔር ይመስገን፣ ደህና ነን። እናንተ እንዴት ናቸው? ደህና ይፈር ጌታ፣ ደህና ነን። በረታችሁ? እየበረታን ነው። በርትተን እናደርጋለን ብለን ነው እንግዲህ መግቢያ ላይ እንዳልኩት በጣም ብዙ ሰው እየደወለ ምንድን ነው የእነዚህ ልጆች የሞት ምክንያት የሆነው፣ ፖሊስ የምርመራ ውጤቱን ከተናገረ እንደው ተሳውቁን የሚል ደግሞ፣ በሌላ መልኩ ደግሞ ከሁለት አንዳቸው እዚህ ኢትዮጵያ ውስጥ ዋን ፕላኔት ትምህርት ቤት ተምረዋል ይመስለኛል። ከዛ ከነሱ ጋር የተማሩ ልጆች ወላጆቻቸውን እያስጨነቁ እኛ መቅበር እንፈልጋለን ጓደኛችንን እያሉ እኛ ጋር እየደወሉ ነበር። እኛም ደግሞ የእናንተን ስልክ እየሰጠን ነበረ። በዚህ ጉዳይ ነው ዛሬ ላስቸግር የወደድኩት እና እንደው ምን አዲስ ነገር አለ? ጥሩ እንግዲህ አስክሬኑ ወደ አገር ቤት ተልኳል። ትናንትና ከሰዓት በኋላ ነው አስክሬኑ ወደ አገር ቤት የሄደው። እናትና አባት ደግሞ ማታ ወደ ሀገር ቤት ሸኝተናቸዋል። ከሰላሳ ደቂቃ በፊት ደውዬ ቸርች ሰርሞኒ ላይ እንደነበሩ እዛ አዳማ ላይ እኔ ተነገረኝ። አሁን እንግዲህ ቀብር ስነ ስርዓቱም ተፈጽሟል። የሁለተኛው ጥያቄ ኮሱ መሰለኝ። ኮሱ ምንድን ነው ፖሊስ ሪፖርት አቀርባለሁ የሚለው ነው። ፖሊስ ሪፖርት አላቀረበም። የኢትዮጵያ ኤምባሲ ባልደረቦች አምባሳደር አፖይንት ያደረጋቸው የኤምባሲ ዋልድርቦች ነበሩ እና እነሱ ወደ ቦታው ሄደው ለማረጋገጥ ሙከራ አድርገው ነበር። ያው ኦፊሻሊ ፖሊስ እንኳ ሪፖርቱን ባይለቅም፣ ያው የነበረው ነገር መርዝ እንደተሰጣቸው ነው። ዘ ዴድሊ ፖይዝን የተባለው ያ መርዝ በምግብ እንዳልሆነን የተነገረን በመጠጥ እንደተሰጣቸው፣ በኮልድሪንግ ይሁን ወይ በውሃ አልታወቀም። ያው መርዙ በውስጣቸው ተገኝቷል። የመርዙ በውስጣቸው መገኘት ደግሞ አስክሬን ፍሪጅ ውስጥ ሲገባ ፍሪጁ አልወሰደውም፣ መቀዝቀዝ አልቻለም። ስለዚህ ሰውነት ከባድ ሁኔታ ላይ ነበረ የነበረው የልጆቹ ሰውነት እና ከዚህ አንጻር ያው ፖይዝም እንደሆነን የተነገረን በጣም ያሳዝን ነገር ነው። በጣም የሚገርም ነገር ነው። እንግዲህ አላቅ ምን ማለት እንደሚቻል እነዚህን ልጆች በዚህ ልክ መርዝ አስቦ መስጠት ምን ታስቦ ምን ታቅዶ እንደሆነ በጣም በጣም በጣም እንቆቅልሽ የሆነ ነገር ነው። እንደው ምናልባት የሚጠረጠር ሰው ይኖር ይሆን እንግዲህ ስንሰማ ቪዲዮም ላይ የሸኘት ፕሮግራሙም ላይ ስናይ ወላጆቻቸው በጣም ሰላማዊ እንደሆኑ ያ ሁሉ ህዝብ ወጥቶ ደም እምባ እያለቀሰ የሸኛቸው ቤተሰቦቻቸው፣ እናት አባቷ በጣም ሰላማዊ፣ ከሁሉም ጋር በፍቅር የሚኖሩ ሰዎች እንደሆኑ ነው የሰማነው። በዚህ ልክ እዚህ የሚያደርስ ነገር አላቸው ወይ የላቸውም? ከቤተሰብ ጋር የባለው ችግር ቤተሰብ ከማንም ጋር በጣም ተግባቢ ናቸው፣ ተጫዋች ናቸው ከሰው ጋር በሰላም የሚኖሩ ናቸው። እንግዲህ ከአምስት አመት በላይ ነው የማውቃቸው። እና በእንደሱ ልጆችን ሊያጠቃም የሚፈልግ ሰው ያለም አይመስለኝም። አእምሮ ውስጥም የሚመጣ ነገር የለም። ነገር ግን ያው እንግዲህ ያልተረጋገጠ ነገር ይሆንብኛል ብዬ እንጂ ያው ጭምጭምታዎች አሉ፣ ጥርጣሬዎች አሉ። እንግዲህ ያንን ፖሊስ እንግዲህ ካሜራዎችም አሉ ስልኮቻቸውም አሉ። ስልኮቻቸውም እንዳሉ ነው። ማንም የነካ የለም። እንካ እንትን ላፕቶፖቻቸው አሉ። እንግዲህ ኢንቨስቲጌሽኑ ይቀጥላል ብዬ አምናለው። ግን ከዛ በፊት ምናልባትም እገሌ ነው ገሌ ነው ብሎ ከማለት ብቆጠብ ነው የሚሻለው። ምክንያቱም ለኢንቨስቲጌሽኑም አያመችም። ስለዚህ ጥርጣሬዎች አሉ እኛ በራሳችን የምንጠረጥረው ጥርጣሬዎች አሉ። ግን አባት በአስቸኳይ እንዲመለስ ነግረነዋል። እሱ ከተመለሰ በኋላ ከኢትዮጵያ ኤምባሲ ጋር በመተባበር ከኢትዮጵያ ኮሚኒቲ ጋር በመተባበር ጉዳዩ ወደፊት ሊሄድ እንደሚችል አምናለሁ። ምክንያቱም አሁን ባለበት ቦታ ላይ ተቀምጦ መቆየት የለበትም። ስለዚህ ኢንቨስቲጌሽኑ ይቀጥላል ብዬ አስባለሁ። እውነት ነው። በእርግጥ አሁን ያልተረጋገጠ ነገር ከሊኖ ከሊኖ ማለት የፖሊስንም የምርመራ ሂደት የሚያዛባም ይሆናል። ምናልባት ደግሞ ተጠርጣሪዎችንም ራሳቸው እንዲደብቁ እንዲሸሹ መረጃ እንዲያጠፉም ሊያደርግ ስለሚችል ያንን ጥንቃቄ መውሰድ ተገቢ ነው ብዬ አስባለሁኝ። አላቅም ምን እንደምል፣ እጅግ በጣም ልብ የሚሰብር የሽኝት መርሃ ግብር ነበር። እኛ ብዙዎቻችን አይተነዋል። ሀዘናቸው በጣም ከባድ ነበረ። ግን እነሱም ደግሞ አመስግነዋል። እናንተን ኢትዮጵያውያንን ትውልድ ኢትዮጵያውያንን ኤርትራውያንን ሁሉ አበረታችሁን። በተለይ አባትየው የነበረበት ሁኔታ በጣም ልብ የሚሰብር ነበር። እንደው በህይወት እያሉ የነበራቸው ግንኙነት እንዴት ነበር? አባት እንግዲህ ሲናገርም ሰምተው ከሆነ አላቅም፣ ልጆቹን ደብቆ ነው ያሳደገው። ልጆቹን በጣም ክሎዝ የሆነ ቦንዴጅ ነው ያላቸው በጣም ይነጋገራሉ። በጣም ሚስጥር ያወራሉ። ግን ያው የሞታቸው ሚስጥር ደግሞ ሌላ ሚስጥር ነው የሆነብን። እኛም ራሳችን ቦንዴጃቸው ከባድ ነበር ማለት አባትና ልጅ እንደሚያወራው ነው የሚያወሩት። እናትና ልጅ እንደሚያወራ ነው የሚያወሩት። በጣም ክሎዝ ነበሩ። ግን አሁን እንግዲህ ጠላት የነሱን ከዚህ አካባቢ መልቀቅ አይቶ መሰለኝ እንግዲህ ወደ ጥቃቱ የገባው እንግዲህ ብዙ ማለት አልፈልግም። በዚህ በኢንቨስቲጌሽናቸውን እንዳላጠፋባቸው እና እንግዲህ እንግዲህ እስቲ የሚሆነውን እንግዲህ በሚቀጥለው ሳምንት ውስጥ እናያለን ብዬ አስባለሁ። ፖሊስ ሪፖርቱን ካቀረበልን ጥሩ ያው አሉበት። እስካሁን ድረስ ኢንቨስቲጌት እያደረጉ ነው። እንግዲህ ሌላም ወይ አለ እንግዲህ እናያለን። ወደ መልካም እናያለን። ግን በመርዝ ተመርዘው መሞታቸውን ግን ያው ኦፊሻሊ በእርግጠኝነት በእርግጠኝነት መናገር የምንችለው በመርዝ ተመርዘው እንደሞቱ ነው። ዶርማቸው ሲባል መኝታ ክፍላቸው ሲባል፣ እሱን ትንሽ ግልጽ ለማድረግ ነው እናትና አባት ያሉበት ወላጅና ልጆች ያሉበት ከተማ የተለያየ ነው። ልጆች ለትምህርት ሆነው ሌላ ከተማ ነው የነበሩት። ያው እጅግ በጣም ከልብ አድርጌ ነው የማመሰግነው። ክብር ይስጥልኝ። መጨረሻ ላይ ግን አሁንም ማለት የሚፈልጉት ነገር ካለ ምክንያቱም በነዚህ ሁለት ልጆች ያላዘነ ልቡ ያልተነካ ኢትዮጵያዊ የለም። ዓለም ላይ ያሉ የሌላም ሀገር ሰዎች ሰምተውት ከልብ አዝነዋል። ና መጨረሻ ላይ ማለት የሚፈልጉት ነገር ካለ እንግዲህ የኢትዮጵያን ሕዝብ ማመስገን እፈልጋለው። የኢትዮጵያ ሕዝብ በተለይም እዚህ ጆበርግ እና አካባቢው የነበሩ ከአሜሪካም እየደወሉ ከተለያየ ቦታ ልባቸው የተሰበረ ሰዎች እየደወሉ ሲያስናኑን ነበር። በተለይም ቤተ ክርስቲያን እነ ፓስተር ገኒ እና ሌሎችም ፓስተሮች በብዛት ተገኝተው የኢትዮጵያ ኤምባሲም ኢንቮልቭ አድርገው በጣም አብሮ ቆመዋል። ስለዚህ ሁላችሁንም እናንተንም ማመስገን እፈልጋለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ያው አሁንም ለተጎዳው ድምፅ እንድትሆኑ፣ ወደፊትም ድምፅ እንድትሆኑ እግዚአብሔር እናንተ መንገድ እንዲያሳያችሁና እንድትቀጥሉበት አደራላለሁ አሚን። ታንኪዩ በጣም ከልብ አድርጌ አመሰግናለሁ። ክብር ይስጥልኝ። የቀጣይ የምርመራ ውጤቱ ይፋ ተደርጎ ወንጀለኞች እነዚህ ናቸው ሲባል ደግሞ መልሰን እንገናኝና የፍትህ ደሞ ጥያቄ አንድ ላይ እናነሳለን። ክብር ይስጥልኝ። አመሰግናለሁ። በጣም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች የሰማችሁት ነገር ይህንን ይመስላል። እጅግ በጣም የሚያስደነግጥ ልብ የሚሰብር ነገር ነው የሰማነው። እነዚህ ልጆች ምን አጥፍተው ነው ምን በድለው ነው ማን ነው ይሄንን ያደረገው የሚለውን እንግዲህ በቀጣይ ከዚህ የቤተሰብ አካል እየተከታተልን ጉዳዩን የምንነግራቸው ጉዳይ ይሆናል። ለዛሬ የነበረን መሰናዶ ይሄንን ይመስላል። በሰማነው ነገር አዝነናል። የአባትየው ሀዘን በጣም ልብ ይሰብራል። በጣም የሚያሳዝን ሰው ነው እንዲህ ያለ ነገር መስማት በጣም በተለይ ደግሞ ልጅ ልጅ ላለው ቆሞ ልጆቼ፣ ልጆቼ ሙሽራዎቼ፣ አታለሉኝ እያለ ሲል በጣም የሚሰብር ልብ የሚሰብር ጉዳይ ነበረ የገጠመን እና እነዚህ ልጆች ምን አድርገው ነው አናውቅም። እንግዲህ ፖሊስ ጉዳዩን በስፋት ይዞታል። የምርመራ ውጤቱ ተጠናቆ ደግሞ ይህንን ወንጀል የፈጸሙት እነከሌ ናቸው ሲባል ደግሞ እሱን መልሰን ወደ እናንተ የምናቀርብ ይሆናል። ደግሞ ለምን አደረጉት በምን ሞቲቭ ይህንን ፈጸሙት ቢሆንስ ደግሞ ልጆቹ ለምንድን ነው ታርጌት የተደረጉት የሚለውንም ጥያቄ ወደፊት አብረን የምናየው የምንሰማው ጉዳይ ይሆናል። ለዛሬ ግን አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉና ታበረቱን ዘንድ ከወዲሁ በትህትና ንጠይቃለን እንጠይቃለን ክበሩልን። እንዴት ናቸው? ሰላም ናቸው ወይ? እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ። ከሳት ቆም እንግዲህ ብዙ ነጥባት ትውሰዱብኝ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው። በጣም በጣም ፍቅር ሲባል ተራ ፍቅር አይደለም፣ ትልቅ ፍቅር ነው ያሳያችሁኝ እንድበረታ እንድጽናና ነው ያደረጋችሁ። እንደ ልጆቻችሁ ሐዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጅ ሰኞ እጅ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሐዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታን ያጽናናል። ፊታችሁ ሳይ በረታው ከሐዘኔ ተፈወሱ። እንግዲህ እነዚህ ልጆች እንደምታዩት በጣም በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የምሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ሙሽራዮቼ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 ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁ ኤርትራኖች፣ ኢትዮጵያኖች ስለሰጣችሁን ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሀዘኔን በጥልቅኔ የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ።